የሰዓቱ ሰበር ዜና በምዕራብ ኦሮሚያ አራት ዐቃቤ ህጎች ታገቱ፣ አንደኛው ሲገደል፣ ሌሎቹ ደግሞ በታጣቂዎች እጅ ይገኛሉ። በጂንካ አሪ ዞን በመርበርግ ቫይረስ ምክንያት የትራንስፖርት እንቅስቃሴ ታገደ። የቀድሞው የብራዚል ኮከብ ሮቤርቶ ካርሎስ ታዳጊዎች ክርስቲያኖ ሮናልዶን አርአያ እንዲያደርጉ መክሯል። እነዚህም ዜናዎች በዝርዝር እንመለከታለን። ከአዲስ ኒውስ ጋር አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ወዳጅ ይሁን ይሎታል። አዲስ ኒውስ ጠቅላይ መንቀሳቀስ ላይ የነበሩ የኦሮሚያ ዐቃቤ ህጎች በምዕራብ ኦሮሚያ ክፍል በታጠቁ ኃይሎች ተጠልፈው የተወሰዱ ሲሆን ከነዚህም መካከል አንደኛው መገደላቸውን ቢቢሲ ዘግበዋል። ባለፈው ህዳር 17 ቀን 2018 ዓ.ም ከጅማ ወደ ነቀምቴ በመጓዝ ላይ የነበሩ አራት ዐቃቤ ህጎች እና አንድ ሹፌር በምዕራብ ወለጋ ዞን ጅማ አርጆ ወረዳ ሀራ ቀበሌ አካባቢ በታጣቂዎች ታፍነው ተወስደዋል። ከታገቱት መካከል አቶ ነጋሳ ከበደ የተባሉት የህግ ረቂቅ ዝግጅት ባለሙያ በታጣቂዎች እንደተገደሉ ተረጋግጧል። አቶ አዲሱ ለገሰ፣ አቶ አለማዮ መሰለ እና አቶ ይርጋለም ምትኩ የተባሉት ሶስት ዐቃቤ ህጎች ከሹፌሩ ጋር አሁንም በታጣቂዎች ቁጥጥር ስር ይገኛሉ። የዓይን ማኞች ድርጊቱን የፈጸሙት የኦሮሞ ነጻነት ሰራዊት ወይንም በመንግስት ኦነግ ሸኔ ተብሎ የሚጠራው የሚጣራው ታጣቂዎች እንደሆኑ ቢገልጹም ቡድኑ በጉዳዩ ላይ እስካሁን ምላሽ አልሰጠም። ተጎጂዎቹ ከማንኛውም የፖለቲካ ወገንተኝነት ነጻ የሆኑ የህግ ባለሙያዎች እንደነበሩ ተገልጿል። የኦሮሚያ ዐቃቤ ህጎች ቢሮና የኦሮሚያ ዐቃቤ ህጎች ማ ማህበር ድርጊቱን ሰዎች በጭካኔ የተገደሉበትና የህግ የበላይነት የተጣሰበት ነው ሲሉ በጽኑ አውግዘዋል። በአሁኑ ሰዓት የአገር ሽማግሌዎችና የሃይማኖት አባቶች ቀሪዎቹን ታጋቾች ለማስለቀቅ ጥረት እያደረጉ መሆኑ ተሰምተዋል። በጂንካ አሪ ዞን የተከሰተው የማርበርግ ቫይረስ ወረርሽኝ ለመቆጣጠር የትራንስፖርት እገዳ ተጥሏል። በጂንካ ከተማና በአሪዞን አደገኛ የሆነ የመጣውን የመርበርግ ቫይረስ ስርጭትን ለመግታት ከዛሬ ህዳር 20 2018 ዓ.ም ጀምሮ ወደ ዞኑ በሚገባም ይሁን በሚወጡ የትራንስፖርት እንቅስቃሴዎች ለአንድ ሳምንት እንዲዘጋ ተወሰነ። ከዛሬ ጀምሮ ለተከታታይ ሰባት ቀናት ሀገር አቋራጭ የህዝብ ትራንስፖርት ወደ ዞኑ እንዳይገባና እንዳይወጣ ተከልክሏል። በከተማ ውስጥ ስላሉ ታክሲዎችና የሞተር ብስክሌቶች በቀጣይ ውሳኔ ጣል ተብሏል። ቀደም ሲል ትምህርት ቤቶች የመዝጋት እና ስብሰባዎችን የመከልከል እርምጃዎች ቢወሰዱም የቫይረሱ ስርጭትና የሟቾች ቁጥር በመጨመሩ ተጨማሪ እገዳዎች አስፈላጊ ሆነዋል። በሽታው በፍጥነት እየተዛመተ ሲሆን በጂንካ ለክሶ መልስ ወደ ሐዋሳ የተመለሰ ግለሰብ በቫይረሱ ህይወቱ ማለፉን የዞኑ ኮሙኒኬሽን ኃላፊ አቶ ደመላሽ አቦነ ገልጸዋል። ህብረተሰቡ ይህንን የሞት ሽረት ጉዳይ በመረዳት እገዳውን እንዲተገብር ጥብቅ ማሳሰቢያም ተሰጥቶበታል። የቀድሞ የብራዚል ኮ ብ ሮቤርቶ ካርሎስ ታዳጊዎች ክርስቲያኖ ሮናልዶን አርአያ እንዲያደርጉ መክሯል። ብራዚላዊው የግራ መስመር ተከላካይ ሮቤርቶ ካርሎስ ሜሲንና እና ሮናልዶን በማወዳደር ለታዳጊዎች የሚበጀውን ምክር ሰጥተዋል። ካርሎስ በሰጠው አስተያየት ሊዮኔል ሜሲ በተፈጥሮ ተሰጥኦ ወይም ታለንት የታደለ ሲሆን፣ ክርስቲያኖ ሮናልዶ ግን በመስዋዕትነትና በጠንካራ ስራ ራሱን የገነባ ተጫዋች መሆኑን ገልጸዋል። ልጆች ጠንካራ ጥረትና ስነ ምግባር ለውጥ እንዲያመጣ ለመማር ተሰጥኦ ብቻ ከታደለው ሜሲ ይልቅ በስራ ከፍ ያለውን ሮናልዶ መመልከት እና መከተል እንዳለባቸው ካርሎስ አሳስበዋል። ውድ ተመልካቾቻችን የእናንተ ሀሳብ ምንድነው? ከሁለቱ የዓለማችን ኮከብ ተጫዋቾች የትኛው ነው ሁሌ ማራ የሚሆነው ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አስቀምጡልን። የዛሬው አውሮፓ ሊጎች ተጠባቂ ጨዋታዎችን እነሆ። 11 ሰዓት ተኩል ላይ ከቀኑ ባየር ሙኒክ ከሴንት ፓውል ሲጫወት ከምሽት 12 ሰዓት ጀምሮ ደግሞ ማንቸስተር ሲቲ ከሊድስ ዩናይትድ ይጫወታሉ። 12 ከሩብ ላይ ባርሴሎና ከዲፖርቲቮ አላቤስ ሲጫወቱ አንድ ሰዓት ላይ ሞናኮ ከፒኤስጂ ጨዋታቸውን ያደርጋሉ። ምሽት 2 ሰዓት ተኩል ላይ ኤቨርተን ከኒውካስል ዩናይትድ ጋር ጨዋታቸውን ያደርጋሉ። 4 ሰዓት ከ45 ላይ ኤሲ ሚላን ከላዚዮ ሲጫወቱ 5 ሰዓት ላይ ቶትናም ከፍሎሃም ጫ ጨዋታቸውን ያደርጋሉ። የእንግሊዝ ፕሪሚየር ሊግና የአውሮፓ ላ ሊጋ ጨዋታዎች ውጤቶች ምን ይሆናሉ የሚለውን ግምታችሁን ኮሜንት ላይ አስቀምጡልን። ከአዲስ ኒውስ ጋር ውጤቶቹን እንከታተላለን። አብራችሁን ስለቆያችሁን እናመሰግናለን። አዲስ ኒውስ ስለ ተከታተላችሁን ከልብ እናመሰግናለን። ሁሌም ወቅታዊና አዳዲስ ዜናዎች እንዲደርሱት አዲስ ኒውስን ሰብስክራይብ በማድረግ ቤተሰብ ይሆኑ። ሰብስክራይብ በማድረግ ላይክና ሼር በማድረግ ለጓደኛው በማጋራት ወዳጅነቱን ያጠንክሩ። አዲስ ኒውስ